ለኛ አንቺ ሌላ ነገር የምታስብ ሲጀመር ሚዲያ ፊት ለፊት መተሽ ምናምን። ደህና ነሽ? ይቅርታ አድርግልኝ። ማን ለአንተ ለምን ግን ነው አሁን? ምን ማለት ነው? መጣሽ ከዛ በኋላ ተነጋገርን። ያደረግሽው ንግር ልክ ስላልሆነ ሞር በደምብ ለአውራት ቀረብኩኝ። አውራት ኢቨን ደግሞ አንቺ መታሻት ምንድን ነው ይሄ ሲጀመር ማለት ነው። እኔማ ሳላ ይሽከር ሰላም ሰላም፣ ውድ ዴናና ፋሚሊዎች ደናናችሁ እንዴት ናችሁልኝ? ለማታውቁኝ ሰላም ወይ ደግሞ ሰልና ባያለው እና ፋም ያው በባለፈው ቪዲዮ ትንሽ ከአብርሽ ጋና ከሀና ጋር ትንሽ አለመግባባት ነበር። ማለት እኔ ጓደኛዬ ናት ማለት ብዙ ጊዜ አብረን ሆነናል ና እስከማቃጥ ድረስ የዚህ አይነት ልጅ አልነበረችም። ምናምን ከምንም በላይ ያቃጠለች ምንም ከሌለሽ ላውራው ምናምን ማለት እንደሆነ ባይገባኝም አናዳኛለች እና ዛሬ አብርሽ ማለት የአብርሽ ሰፈር ነኝ። ይሄ የአብርሽ ሰፈር ነው ና አብርሽን ፈልጋለሁ ብዬ ጠርቸዋለሁ። ማለት ከምንም አንጻር ተነስታ እንዲህ ልትል አትችልም። የሆነ እሱ ፊት ባይሰጣት እሱ ያለ ባያናግራት ምናምን እሷ እንደዚህ አይነት ልጅ አይደለች ማለት ማንም ሰው የሆነ ፊት ባያይ ዘሎ ምንም ነገር ውስጥ አይገባም። እናም ያው እሷም ማውራት ባለብኝ መንገድ አውርቻታለሁ። የዛ ሰዓትም እንዳላውራት የከለከለኝ አብርሽ ነው እና ከዛ ከወጣሁ በኋላ ማውራት ባለብኝ መንገድ አውርቻት ከእሷ ጋር ያለውን ነገር ማለት በትንሹም ቢሆን ፈትቻለሁ እና አሁን የቀረው አብርሽ ስለሆነ አብርሽንም ማናገር አለብኝ ማለት ውስጥ ማቆየት አልችልም። የሆነ ነገር ከሆነ ግልጽ ማውጣት ስለምፈልግ የሆነ ውስጥ ላይም ቂም ከሚይዝ አብርሽም ሲመጣ ጠይቀዋለሁ። እሷም ከመሬት ተነስታ እንደዚህ እንደማትሆን እርግጠኛ ነው ማለት። እሱ ባያበራት እሱ የሆነ ፊት ሰቶ እንትን ባይላት ምናምን እንደዚያ ታደርግም እና ሲመጣ እንገኝ ነሽ አሎ፣ አለሽ፣ አሎ ሰላም ነው ቤተሰብ። ሰላም ሰላም፣ ቤተሰብ እንደምናችሁ። ባላችሁበት ሰላምና ጤና ብዝት ይበላችሁ። እኔ ለማታቁኛ አብርሽ ባላለሁ፣ እሺ፣ ልሆን አብርሃም ይባላለው። እናንተ ግን አቆላምጣችሁ ጥሩ ሰፈር ነው ወደፊት አልመጣም። ይሁልኝም ነው ላውራ ፈልጌ በምን በምን ለምን ምክንያት በምን ዙሪያ ነበር የሰራነው ባለፈው። አይ ስለሱ ባናነሰ አሪፍ ነው ስልሽ፣ በቃ ያለፈ ነገር ነው አደለ? ከዛ በኋላም የተፈጠረውን ነገር ሰምቻለው አውቄ ነው ጸጥ ያልኩሽ ምናምን ማለት ከልጅቷ ጋር እንደተደባደባችሁ ሰምቻለሁ። ማለት ቤተሽ እንደ በቃ ኖርማል ማውራት ባለብኝ መንገድ ማውራት እንደዚህ ነው አንቺ ማውራት ባለብኝ መንገድ አውራታለ። አንቺ እንዴት ነው እንደዚህ ማለት ሚዲያ ውስጥ መናገር? ባለፈው ውሃ እንደዛ ስታደርጊ እሺ፣ ኖርማል ነው ተናደሽ ነው ብዬ ብዙ ነገር አወራን አደለም ግን ከዛ በኋላ ደግሞ ድጋሚ ያለውን ነገር እንዲመጠየቅ እየቻላችሁ በማይሆን ነገር ገና እርግጠኛ ባልሆናችሁበት ነገር መጣላት ምን ማለት ነው? ምን ማለት ነው? እርግጠኛ ነገር በውስጥ አውራሽ አለ ብዬ ነበረ። ምንድነው የምታወራኝ? አዎ ነው። ለጀቷ እዛች ጋር መጣ ኖርማል ጓደኛ ነው። ንቀረብን ያለችው አይደለም። አንቺ ግን እዛች ያውን ታይሱ ለእሱ አይደለም አይፈለግሽኝ እንትግረ ምንም ነገር ሄደሽ መደብደብ መማታት ጥሩ አይደለም። በቃ የሆነ ነገር ኢቨን ጓደኛሽነት በነገር መፍታት ትችሉ ነበረ ምናምን ስትነግረኝ እሷ እኔ እንዲያል መሰለኝም ነበር። አይ ማለት አግኝቻታለሁ፣ እውነቱን ለመናገር አግኝቻታለሁ። እንደዛ ካረግሻት በኋላ ሲጀመር፣ ፊት ማሰጣት ፊት መስጠት ምናምን ማለት አይደለም። ሲጀመር አንቺ ነሽ ታራሱ እንዴት እንዴት አትለኝም ነበር ማለት እንዴት ሰላምን ይዘህ መጣህ ራሱ አትለም እኮ። ዛች ጋር እንደዛ የሆነው አንድ ብቻ እንፈልጋለሁ ብላኝ ነው፣ ሁለት ደግሞ ፊት ስለሰጣት ፊት መስጠት አይደለም ነው። ይሄን ኖርማሊ እኔ አቃታ ሲጀመር ፊት ማሰጣት በእንትን ባታወራት ምንም አትልም ልጅቷ። ኖርማሊ ከአንቺ ጋራ እኔ የመጣችው ተቀራረብን እንደ ጓደኛ ሆነን ሌላ ነገር ምንም የለም፣ ከዚያ ያለፈ ነገር የለም። ተደርበን የምትናገር አልተደረብኩም። ለምንድን ነው እንደዚ ያደረግሽው ነው ጥያቄ። ይሄ መደረብ አይደለም ሚዲያ ፊት ለፊት እንደዚህ ባታወሪ። ሚዲያ ፊት ለፊት ማለት ለዚህ ነው የመጣሽው? በዚህ ከመጣሽ አናደሽኝ በቃ አሁን ተይሱ። እሱ አልፎ አለ አይደለ? ግን ደግሞ አንቺ ቆመ ብለሽ ለማንኛውም፣ አላለፈም እያናደርሽኝ ነው። የባሰ ልተው ያሰብኩትን ነገር እያናደርሽኝ ነው። አንሳው፣ አንሳው። ምንድን ነው የማነሳው? በቃ አሁን ሌላ ነገር አይደለም። ጥሩ ስራ አልሰራሽም ዝም ብሎ እንፈለጋለን እንዴ ለለግዚ ስልኬን ሰጠኝ እሰጥሻለሁ ግን ምንድነው እዚች ጋር አምጣው አምጣውና ምናምን ብለሽ ጓጓ አንዴ ስጠኝ አንዴ ስጠኝ እያወራሽ ነው አይደለ አሁን ቤተሰብ አዎ እያወራን ነው ከቤተሰብ ጋር እያወራን ነው ግን አንዴ ስጠኝ ምን ማለት ነው አንዴ ስልኬን ለክ እያሰብሽ አይደለም። ደህና ነኝ አብርሽ፣ ስልኬን ለምንድን ነው የፈለግሽው? ውዝ ይችላል እኮ አንዴ ስልኬን ይግዳ ግዚ ለማለት ነው አሁን አይደለም፣ ግን ሚዲያ ላይ ስጠኝ። ምን ምን አለው? ምንም የለውም። ምን ነው የጠየቅሽኝ? ታቂ ያለሽ ሲሆ፣ ምንም ምን አለው? ደህና ነሽ? ምንም የተለየ ነገር የለም። ምንም እንትን ቴክስት ውስጥ ገብተሽ ምናምን የምታየው ነገር የለም። ምን ይሁንሽ ነው? ለምንድን ነው ሜሴጅ ውስጥ የምትገቢው? ምን ችግር አለው ማለት? ምንም ችግር የለውም። ምንም የተለየ ነገር የለም። ይኸው ይኸው። ኦኬ ታወራታለህ? አታወራትም ለማለት ለማየት ነው አይደለ? ጀምር። ምን ምን አይነት ወሬ ነው የምታወራ? ምን አይነት ወሬ አወራኝ? ኖርማሊ አወራኝ። ሌላ ምን የተለየ ነገር አለ? ወሬ ኖርማል ነው። ምንድነው? አንቺ ናይል ተቀይረሽ ሌላ ነገር አሰበሽ እንተምትዩ አንቺ እንደማ አይደለም፣ አይደለም አንቺ እንደማ ጭራሽ ነው እንደምታወራኝ ነው የምታወራ። አው ምንድነው፣ ምንድነው የተለየ ነገር? እነሷ አንልኝ ሲጨብ አይደለም፣ እንደዛ ማለት አይደለም። ትለያለሽ ግን ኖርማሊ አንድ ሰው መመለስ ባለበት ነገር አይነት መልስ እመልሳለሁ። የምር በጣም እየተለወጥሽ። አንተ እራሱ ደህና ነህ? ሰዐት ተረጋጊ። ሚዲያ ፊት ለፊት ነገር ቴክስት ቴሌግራም ከሆነ እንደ በጣም በኋላ ከባለፈው በኋላ መጣሽ። ከዛ በኋላ ተነጋገርን። ያደረግሽው ንግር ልክ ስላልሆነ ሞር በደምብ ለወራት ቀረብኩኝ አውራት። ኢቨን ደግሞ አንቺ መታሻት ምንድን ነው ይሄ? ሲጀመር ማለት ነው ቴክስት ቴሌግራም እያለ ማለት ብዙ ነገር ማውራት ምትችልበት እያለ ቴክስት ለምን ነገር ሲጀመር ልጅ ተወደ አይደለም፣ ወደ ምን ማለት ነው? ማለት እንደዛ ራሱ ልታስብ ይቻለችው። እያናደርሽኝ ይቅርታ አርግልኝ። ሰው ሌላ ነገር ጀመር ሚዲያ ፊት ለፊት ምናምን